በመጀመሪያ ደረጃ የሳውዲ መንግስት የአገሪቱን ፖሊሲ በተመለከተ በአገሩ ውስጥ ያሉ በህገወጥ መንገድ ወደ ሳውዲ የገቡ አካላት ከሀገሩ እንዲወጡ የሚያደርግ አጠቃላይ ፖሊሲ ነው ያዘጋጀው። ይሄ ፖሊሲ እንግዲህ በህገወጥ መንገድ ወደ ሳውዲ ሀገር የገቡ ኢትዮጵያውያንንም የሚመለከት ፖሊሲ ነው። በዚህ መሰረት የኢትዮጵያ መንግስት ያደረገው ነገር ቢኖር የሳውዲ መንግስት ከዚህ በፊት ያለ ብዙ ማስጠንቀቂያ ብዙ ዜጎቻችን ወደ አገር ቤት እንዲመለሱ በማድረጉ ለአያያዝ አስቸጋሪ ሁኔታዎች የነበሩ እንደሆነ የቅርብ ጊዜ ትዝታችን ነው። ነገር ግን መንግስት ተረባርቦ እነዚህ ነገሮች ለማስተካከል ብዙ ጥረቶችን አድርጓል። የተሳካ የዜጎቻችን አቀባበልም አድርገናል። የሆነ ሆኖ አሁን ጊዜ ሰጥቶናል። ከተሰጠን ጊዜ ጋራ እና በሕገወጡ መንገድ ወደ ሳውዲ አገር ገብተው እየኖሩ ያሉ ዜጎቻችንን ቁጥር በምናይበት ጊዜ አሁን ወደ አገር ቤት የተመለሱት ቁጥር በጣም አነስተኛ ሆኖ ነው እየተገኘ ያለው። ስለዚህ ባለችን አጭር ጊዜም ቢሆን ያለ ብዙ ውጣውረድ ኋላ፣ የተለያዩ ችግሮች ከመከሰታቸው በፊት ዜጎቻችን አሁንም በተሰጣቸው እድል ተጠቅመው ወደ አገር ቤት ቢመለሱ የተሻለ ይሆናል። እንግዲህ ህገወጥ ስደት ሁለጊዜ ጊዜ እንደዚህ አይነት ነገሮችን የሚያስከትል ነው። የህገወጥ ስደትን ለማስቀረት መንግስትና ህዝብ የሀገራችን ህዝቦች በአጠቃላይም ያደረጉት ጥረት በጣም ከፍተኛ ነው። የሆነ ሆነ አሁንም የህገወጥ ስደት ጉዳይ ያቆመ አይደለም። ስለዚህ ዜጎቻችን በህገወጥ መንገድ ወደ ሌሎች ሀገሮች በመሄድ እንዳይጎዱ ለማድረግ የምናደርገውን ስራ በከፍተኛ ደረጃ አሁንም አጠናክረን መቀጠል ያለብን ይሆናል። ይሄ ሰው ሀገር ውስጥ ተሰዶ መሄድ መቼም ጊዜ ቢሆን ውጤታማ ሊሆን አይችልም። የሚኬድም ከሆነ መንግስት ባመቻቸው በቅርቡም ከሳውዲ መንግስት ጋራ የሰራተኞች ልውውጥን በተመለከተ የስምምነት ፊርማ የተካሄደ ነው። ይህንን መሰረት አድርገው ህጋዊ በሆኑ መንገዶች መሄድ አዋጭ ይሆናል። ህገወጥ መንገዶች ግን ሁል ጊዜም እንደዚህ አይነት ነገሮችን ያስከትላሉ። ስለዚህ ዜጎቻችን እንዲህ አይነት ነገር ከመግጠሙ በፊት አስበውበት ይሄን ነገር ቢያደርጉት የተሻለ ይሆናል። በአንድ በኩል በአገሪቱ የተፈጠረን እድል የመጠቀም በሌላ በኩል ደግሞ አገሪቱ ውስጥ የተፈጠረው እድል በበቂ ሁኔታ ያላስተናገዳቸው ካሉም ያንን እድል በህጋዊ መንገድ ብቻ እንዲጠቀሙ ማድረግ አማራጭ የሌለው ጉዳይ እየሆነ መጥቷል። አሁን በደረስንበት ደረጃ በሳዑዲ የሚኖሩ ዜጎቻችን በተቻለ መጠን አሁን በተሰጠን እድል ተጠቅመን በፍጥነት ወደ አገር ቤት ውስጥ እንዲገቡ ማድረግ የግድ ይሆናል። እዚህ ላይ እንግዲህ በጣም አፍራሽ ሚና እየተጫወቱ ያሉት አሁንም ወደ አገራችን ዜጎቻችን እንዳይመለሱ እንቅፋት እየሆኑ ያሉት ደላሎች ናቸው። ለመውጣት የተዘጋጁትንም ጭምር እንዳይወጡ የሚያደርጉበት ሁኔታ አለ። በሌላ በኩል ደግሞ ስብከታቸው ወተትና ማር የሚያፈስ ሀገር እንደሚሄዱ አድርጎ በአሰቃይ መንገድ ብዙዎቹ ባህር ውስጥ እየቀሩ እነዚህ ደላሎች የሚጠቀሙበት ሁኔታ እየተፈጠረ ነው የቆየው። ስለዚህ በአንድ በኩል እነዚህን ደላሎች በጋራ የምንታገልበትን ሁኔታ አሁንም አጠናክረን መቀጠል ያለብን ይሆናል። በሰው ደም በሰው ድካም እና በሰው ስቃይ የሚጠቀሙ ኃይሎች ስለሆኑ ደላሎች ይሄንን እድል እንዳያገኙ የሚያደርግ የሀገራችን ህዝቦች በአጠቃላይ ከመንግስት ጋር አንድ ላይ ሆነን ከተለያዩ ዓለም አቀፍ ድርጅቶችም ጋር አንድ ላይ ሆነን በጣም ከፍተኛ ጥንካሬ ያለው ትግል ማካሄድ የሚገባን ይሆናል። ይሄ የደላልነት መረብ ከአገር አገር የተሳሰረ ነው እና ዜጎቻችን ያለ ጥቅም የሚንገላቱበትና ህይወታቸውንም የሚያጡበት ኑሯቸውንም የሚያመሰቃቅሉበት ሁኔታ ፈጣሪዎች ናቸው። ስለዚህ እነዚህ በነፍስ ግድያም በተለያዩ ስቃይም የተሳተፉ አካላት ናቸው እና ወንጀለኞች ናቸው። ይሄን ወንጀላቸውን መደበቅ የለብንም። ይሄን ወንጀላቸውን እርምጃ መውሰድ ያለብን ይሆናል። መንግሥት እስካሁን ድረስ በርከት ያሉ ደላሎችን እርምጃ እየወሰደ መጥቷል። አሁንም ግን መረቡ ሙሉ በሙሉ ያልተበጣጠሰ በመሆኑ ደላሎች ላይ የምንወስደው እርምጃ በጣም ጠንካራ መሆን አለበት። አሁንም ዜጎቻችን ጊዜው አልፎ ከዛ በኋላ የሳውዲ መንግሥት በግዳጅ እየለቀመ ወደ አገር ቤት እንዲመለስ የሚያደርጉበት ሁኔታ እየፈጠሩ ነው ያሉት። ይሄ ጊዜው ካለፈ በኋላ ልክ እንደ ባለፈውም በየቤቱ እየዞሩ ያው አንገት ይዞ ማስወጣታቸው አይቀርም። አገራቸው ነው ነውና ይህንን የኛ መንግስት ለመከላከል የሚያስችል አቅሙ የለውም። ስለዚህ ሁኔታው ከመፈጠሩ በፊት ግን ዜጎቻችን ወደ አገራቸው እንዲመለሱ የተመቻቸበትን ሁኔታ መጠቀም አለባቸው የሚል እምነት አለ። እንግዲህ እስካሁን ድረስ ከሳዑዲ መንግስት ጋራ በተከታታይነት ውይይት እያደረግን ያለ ነው። ምን እርምጃ ሊወስዱ ይችላሉ የሚለውን እስካሁን ግልጽ አላደረጉ። እኛ የምንገምተው ግን ባለፈው እንዳደረጉት ሁሉ በየአካባቢው እየዞሩ ህገወጥ የሆነውን አካል እየፈተሹ በጸጥታ ኃይሎች አማካይነት በግዳጅና በአሰቃቂ ሁኔታ ወይም አሰቃቂ ሲባል ያው በግፊት በተሞላበት ሁኔታ ሊያስወጡ ይችላሉ የሚል ግምት አለን። ያው ባለፈው ያደረጉት አይነት ሊያደርጉ ይችላሉ የሚል ግምት አለን። ይሄ ከመሆኑ በፊት ግን ከነሱ ጸጥታ ኃይሎች ጋር ወደ ግብግብ ከመፈጠሩ በፊት ግን ሁኔታዎችን ማስተካከል የሚገባን ይሆናል የሚል እምነት አለኝ። ጥረታችን እንግዲህ ከዚህ በፊት በሪያድ እና በጅዳ በጅዳ ቆንስላለን በሪያድ ኤምባሲ ያለን ነገር ግን አሁን ባለው ደረጃ ግን ከዛ በላይ የተለያዩ ቦታዎች ላይ ቅርንጫፎችን ከፍተን ለዜጎቻችን ቅርብ ለመሆን ጥረት አድርገናል። ይሄ መንግስት ሰፊ ቁጥር ያለውን የራሱን ዲፕሎማቶችን አሰማርቶ ነው ስራውን እየሰራ ያለው። ከፍተኛ ወጪ አውጥተንም ነው ስራውን እየሰራ ያለ ነው። ይሄን የምናደርግበት ዋናው ምክንያት ዜጎቻችን ወደ አደጋ ከመሄዳቸው በፊት ለመታደግ የሚያስችል የመንግስትን ኃላፊነት መወጣት ስላለብን ኃላፊነት ለመወጣት የሚደረግ ጥረት ነው። ስለዚህ ይሄንን ኃላፊነት ለመወጣት መንግስት የሚያደርገውን ጥረት ቢጠቀሙበት ዜጎቻችን እነሱም ይጠቀማሉ፣ ቤተሰቦቻቸውም ይጠቀማሉ የሚል እምነት አለኝ። ስለዚህ እስካሁን ድረስ ከመንግስት በኩል ቀረ የሚባል ነገር የለም። ማድረግ የምንችለውን ሁሉ እያደረግን ያለ ነው። ይሄን የምናደርግበት ዋናው ምክንያት ደግሞ እነዚህ ሰዎች ዜጎቻችን ናቸው። ሴቶቹም፣ ወንዶቹም፣ ህጻናትም አሉ። ስለዚህ ወደ አላስፈላጊ ኮንፍሮንቴሽን ከመግባታቸው በፊት ይህን ሁኔታ ማስተካከል አለብን የሚል እምነት አለኝ።